ከሰሞኑ በሀገራችን ኢትዮጵያ በአፋር ክልል የአፍዴራ ወረዳ ኤርታሌ አካባቢ በቅርቡ የፈነዳው አዲስ እሳተ ገሞራ የበርካቶችን ቀልብ እንደሳበ እየተነሳ ነው። ከቀይ ባህር አልፎ እስከ የመን የደረሰው የፍንዳታው ጭስ በዓለም አቀፍ ሚዲያዎች ከፍተኛ ሽፋን የተሰጠው ሆኖም እየታየ ነው። በ120 ዓመታት ውስጥ ለመጀመሪያ ጊዜ እንደፈነዳ የተነገረለት ይህ እሳተ ገሞራ የፍንዳታው ጭስ ብናኝ በየመን፣ ኦማን፣ ህንድና ሰሜናዊ ፓኪስታን መታየቱም ተዘገ ተዘግቧል እናም ከአደጋው ባለፈ ይህ ክስተት የቱሪስት መስህብ እድልን ጭምር ይዞ የሚመጣ ክስተት በመሆኑ እንደ ሌሎች ሀገራት ሁሉ በማስተዋወቅ በቱሪስት መስህብነት ለመጠቀምም መስራት ይገባል ይላሉ የዘርፉ ተመራማሪዎች ተመልካቾች በዚህ ጉዳይ ላይ ተጨማሪ መረጃዎችን ለመጠየቅ እንግዳ እዚህ ስቱዲዮ ጋብዘናል እንግዳችን ፕሮፌሰር ገዛሀኝ ይርጉ ይባላሉ በአዲስ አበባ ዩኒቨርሲቲ የምድር ሳይንስ ትምህርት ተመራማሪና መምህር ናቸው። እንኳን ደህና መጡ። አዎ። ከሰሞኑ በአፋር ክልል አፍዴራ ወረዳ በሚገኘው ኤርታሌ እሳተ ገሞራ የተከሰተው ከዚህ በፊት ይታዩ ከነበሩ ክስተቶች ተመሳሳይ ክስተቶች ከሆኑ ምን የተለየ ነገር ነው የተመለከት ነው እና ሁኔታው እንዴት ነው? እንግዲህ ይሄ ፍንዳታ የተከሰተው ሀይሌ ጉቢ የሚባል ተራራና ወይም ሳተ ገሞራ ፍንዳታ ቦታ ላይ ነው የተከሰተው። ይህን እንግዲህ መረጃ ሊገኝ የቻለው በውጭ ከሳተላይት በሚገኙ መረጃዎች ነው። ሳተላይቶች ላይ የተገጠሙ መሳሪያዎች አሉ። እነሱ ብዙ ነገር ያሳዩናል፣ ብዙ ነገር ይልኩልናል። እና ከዛ የተነሳ ቦታውን እዛ መሆኑን በትክክል አረጋግጠናል። ይህም እንግዲህ ከኤርታሌ ወደ ደቡብ ምስራቅ 13-12 ኪሎ ሜትር ይርቃል ማለት ነው ከምናውቃት ዋናው ኤርታ አሌ ላይ ከምንባለው ቦታ። ፍንዳታው እንግዲህ እንዳየነው መለስተኛ ብለን የምንቆጥረው ፍንዳታ ነው። ፍንዳታ ማለት እንግዲህ ይሄ በጉልበት ከውስጥ ቅልጣለቱ ጉልበት ፈጥሮ ጋዝ ኖሮት መሬቱን ገለባብጦት ሰነጣጥቆት ወደ አየር ወደ ሰማይ የተወረወረ አይነት ፍንዳታ ነው። ይህ እንግዲህ ልዩ የሚያደርገው እርሳ ላይ እንደምናውቀው ፍሳሽ ነው ብዙ ጊዜ የሚያ የቅልጣለት ፍሳሽ ነው። ይሄኛው ለየት የሚያደርገው ጉልበት ነው ብሮት በትኖት ራሱን ቅልጣለቱን ወደ አየር ከጋዝ ጋር ረጅቶስ ነው ይሄ ወደ ላይ ወደ ሰማይ የተበተነው እስከ 13 እስከ 15 ኪሎ ሜትር ድረስ ወደ ሰማይ ሄዶ ከዛ በ ንፋስ አቅጣጫ ነው እንግዲህ ወደ የመን ወደ ኦማን እያለ እስካሁን ድረስ ወደ ህንድ ድረስ ሄዷል። ጋዙና ብናኙ ነው የሄደው። በጣም ብናኝ ነው የተፈጠረው እና ጋዝ በተለይም ደግሞ የሰልፈር ጋዝ፣ የድኝ ጋዝ የሚባል ነው። ድኝ ድኝ ነው የሚሸተው እሱ ነው እንግዲህ አሁን እስከ ህንድና እስከ ቻይና የደረሰው እና ለየት የሚያደርገው እንግዲህ ከሌሎቹ በዚህ ሁኔታ ነው ማለት እንችላለን። ግን የዚህ አይነት ከዚህ በፊትም ተከስቷል። በተለይ ደግሞ በፈረንጆቹ በ2011 በኤርትራ ውስጥ ነብሮ የምትባል እና በድንበር ላይ ያለች እንደዚሁ እሳተ ገሞራለ እንደዚሁ ፈንድቶ ከዚህ የበለጠ በዛ ጊዜ ግን እንደዚሁ ፈንድቶ ብናኙና ጋዙ የተጓዘው በአሁኑ አቅጣጫ ሳይሆን ጁን ውስጥ ነበር መሰለኝ፣ እንደዚህ እና ወደ ሰሜን ነው የተጓዘው፣ አየሩ እስካሁን ድረስ እና እስከ ሩሲያ ድረስ ሄዶ ነበር። በዛ ዘመን በኢትዮጵያ መሆኑ ነው ልዩ የሚያደርገው የአሁኑ የአሁኑ በኢትዮጵያ ውስጥ ነው ያለው። እሺ፣ እንዲህ አይነት ፍንዳታዎች ሲከሰቱ ተያዥ ጉዳቶችም ሊያጋጥሙ ይችላሉ። ቅልጥ አለቶች ናቸው። ስለዚህ ከዚህ ጋር በሀገር አቀፍም ደረጃ ሊደረግ የሚገባው ጥንቃቄ ምን ሊሆን ይገባል? እንደዚህ አይነት ፍንዳታ እንግዲህ ሲሆን ያው ይዞ የሚመጣው ብዙ ነገሮች አሉ። ጉዳት የሚያመጡ ነገሮች አንደኛ ፍሳሹ ቅላጫለቱ በአካባቢው ይፈሳል። ብዙ ቦታም ሊሸፍን ይችላል እንደ ሁኔታው ነው እና እዛ አካባቢ ያሉ ነገሮች በሙሉ እንግዲህ ንብረትም፣ ከብትም፣ ህይወትም እንደዚህ የሰው ህይወትም ሊጠፋ ይችላል። እንደ አጋጣሚ ይሄ እንግዲህ ብዙ ህዝብ የሚኖርበት እንዳልሆነ ነው የምናውቀው። ምክንያቱም በጣም አስቸጋሪ ቦታ ነው። ሙቀቱ ሳይሆን በቃ የተለየ ቦታ ነው። ሳር ቅጠል ሊበቅልበት የማይችል ነው። ከዚህ በፊትም በታሪክም ሙያችንም ስናጠናው ምንም ነገር የማይበቅልበት በተከታታይ ፍንዳታ የሚካሄድበት ቦታ ነው እና በዚህ ምክንያት በቅርብ ርቀት ምን እንደደረሰ እንግዲህ ከክልሉ እንሰማለን። ግን ይሄ የወጣው ብናኝ ቅልጣለት፣ እሱ እንግዲህ ተጉዞ ያው ሩቅ ሀገር ድረስ ሂዷል። የሚያመጣው ጉዳት አውሮፕላን ላይ ነው እንግዲህ ይሄ ብናኙ ሙቀት አለው እና የሞተር ውስጥ ከገባ የአውሮፕላን ሞተር ውስጥ ከገባ አደገኛ ነው። በዚህ ምክንያት ብዙ እንትኖች ጉዞዎች ተቋርጧል ሲባል ሰምተናል። በተለይ ህንድ ሀገር ልክ እኛም ጋር በ2011 እንደ ፈረንጆቹ በእኛ 2ሺ2 2ሺ3 4 ገደማ ነው እንደዚሁ ተቋርጦ ነበረ። በነገራችን ላይ ታሪክ እንግዲህ እየረሳ እንመጣለን እንጂ ቅርብ ትዝታ ነው ይሄ እና ወደ ሰሜን የሚሄዱ ወደ ጎንደር፣ ወደ ላሊበላ፣ ወደ መቀሌ የሚሄዱ እንትኖች ለሶስት ለአራት ቀን ቆመው ነበር። ከዚህ እና በዛ ጊዜ እንዲሁም ክሊንተን ሂላሪ ክሊንተን የአሜሪካ ዩስ የውጭ ጉዳይ ሚኒስትር ነበረች እና በዛ ጊዜ ለጉብኝት እዚህ ለስራ ጉዳይ መጣ። የዚህን ጉዳይ ተፈርቶ በአስቸኳይ በሌላ በሱዳን ተደርጎ ነው ከአዲስ አበባ የወጣችው። ጉዳት አለው ለማለት ነው። ኢትዮጵያ እንዲህ አይነት ነገሮች ሲያጋጥሙ ተከታታይ ብዙ ጊዜ የሚደጋገም አይደለም። ነገር ግን የኢትዮጵያ አቅም ምን ያክል ነው፣ ጉዳዩን ቀድሞ በመለየት ቀድሞ ጥንቃቄ በማድረግና አሁን ያለንበት ደረጃስ እንዴት ሊገለጽ ይችላል? ይሄ እንግዲህ አሁን እንደምናየው ነው። ይሄን አለም ብቃት ኖሮን ነገሮችን ተከታትለን የተደራጀ የተቀናጀ አመንትን አካሄድ ብዙም ያለን ብለን አላስብም። ብዙ ኢንፎርሜሽን አሁን የምናገኘው ከውጭ ነው። ከሳታላይት ዳታዎች እና ከሳታላይት መረጃዎች ነውና በይበልጥ እንግዲህ እንዲ ነገሮች አሁን ባለፉት አስር ዓመታት እኮ በተከታታይ እነህ ብዙ አይነገርላቸውም እንጂ ትንሽም ትልቅም ፍንዳታዎች በተለይ አፋር ውስጥ ተካሂደዋል፣ አይተናቸዋል፣ መረጃዎች አሉ እና የቀጣይነትም ያለው ነው ለወደፊቱ። እና ጠንከር ብለን በሀገር ደረጃ ባለሙያዎች ተሰባስበን የሚያስፈልገን ነገር ተሟልቶ ጥናትና ምርምር ቢካሄድ የት እንደሚፈነዳ መቼ እንደሚፈነዳ ትንሽም ቢሆን ሀሳብ ልናገኝ እንችላለን። እና በሀገር ደረጃ መምጣት አለበት ይህ ተቋም ምክንያቱም ከዚህ የበለጠ አስጊ እሳተ ገሞራዎች አሉ። በሀገራችን ውስጥ ከ50 በላይ ናቸው የምናውቃቸው። ከነኚህ ውስጥ በጣም የሚያሰጉና አደጋ ሊመጡ የሚችሉ ከተማዎች ቅርብ ውስጥ ያሉ እሳተ ገሞራዎች አሉ። እነሱ ላይ ከፍተኛ ጥናት መጥናት ያስፈልጋል። በነገራችን ላይ ጥናትም እየተካሄደ ነው በአሁኑ ሰዓትና ና አቅም እየተገነባ ነው ብዬ አስባለሁ። በኛ በኩል ትኩረትም እየተሰጠው ነው። ይህ ከሰሞኑ ክስተቱ የሆነበት አካባቢ ብዙ ቱሪስቶች የሚንቀሳቀሱ በት ነው። ኢትዮጵያም አንዱ የቱሪስት መዳረሻ ከሆኗት መካከል ነውና በቀጣይ ምን ጥንቃቄ ሊደረግ ይገባል? ከቱሪዝም አንጻር። አዎ፣ ከፍተኛ ጥንቃቄ ይፈልጋል። እንግዲህ አሁን ኤርታሌ ዋና የቱሪስት መዳረሻ ነች። እንዲሁም ዛሬ አንድ ቡድን ከሰመራ ዩኒቨርሲቲ እዛ ደርሶ ልልስ አድርገናል የቴሌፎን እና ከዚህ ከሀይሊ ጉቢ የወጣው ጭስና ብናኝ እዛ ድረስ ወርዶ ይታያል። እና በዚህ ሰዓት ጥንቃቄ ያስፈልጋል በተለይም መተንፈሻ አካላት ላይ በሽታ ሊያመጣ ይችላል እንስሳትንም እንደዚሁ ሊጎዳ ይችላል እና ቀደም ብሎ እንዲያለ ያለ ነገር ቅድመ ዝግጅት ቅድመ ጥንቃቄ እና ትምህርትም ጭምር ይፈልጋል እና የቱሪስት መዳረሻ ስለሆነ አደጋ እንዳይመጣ ከፍተኛ ጥንቃቄ ይፈልጋል ይህምና ከጥናትና ከምርምር የሚመጣ ነገር ስለሆነ ትኩረት ተሰጥቶት ጥናት ቢካሄድበት የበለጠ እንላለን በሌሎች ሀገሮች ብዙ መረጃ ስላላቸው ጊዜ ቅድመ ጥንቃቄና ሰዎች ከዛ አካባቢ እንዲወጡ እንዲርቁ ሁሉም የሚደረግበት ሁኔታ አለ። እዛ ደረጃ ለመድረስ እንግዲህ መንገድ ምን መጀመር አለብን? እሺ፣ ፕሮፌሰር ገዛ እኚርጉ በአዲስ አበባ ዩኒቨርሲቲ የምድር ሳይንስ ትምህርት መምህርና ተመራማሪ እዚህ ስቱዲዮ ደርሰው ለሰጡ መረጃ እናመሰግናለን። እኔም አመሰግናለሁ።